ኢሬቻ አብሮነት፣ ወንድማማችነትና ህብረ ብሔራዊ አንድነት የሚጎላበት በዓል መሆኑን የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር ገለጹም። የወልቂጤ ከተማ አስተዳደርና ከፍተኛ የስራ ኃላፊዎች በተገኙበት የኢሬቻ በዓልን ለማክበር የሚሄዱ የኦሮሞ ወንድምና እህቶችን ተቀብሎ የሽኝት መርሃ ግብር አካሂዷል። ዝርዝሩን አስፍር ሙሁዲን ከወልቂጤ ቅርንጫፍ አድርሶናል። የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር እንደገለጹት ኢሬቻ ጾታና ሃይማኖት ሳይለይ ሁሉም ኢትዮጵያዊ ለምስጋና፣ ለፍቅር፣ ለእርቅና ለይቅርታ የሚሰባሰብበት በዓል ነው የሬቻ በዓል። ይቅርም የምንባባልበት በዓል ነው የሬቻ በዓል። ከነበርንበት የአሮድ አስተሳሰብ ወጠን ወደ አዲስ አስተሳሰብ፣ ወደ አዲስ የሥራ መስፈንጠር የምንገባበት በዓል ነው የሬቻ በዓል ክብረ ብሔራዊ ወንድማማችነትና ትማማችነት የበለጠ የምናስተሳሰርበት ነው። የጉራጌ ህዝብ ከኦሮሞ ህዝብ ጋር የጠበቀ ግንኙነት አለው ያሉት አቶ ሙራድ የዛሬው የአቀባበል ፕሮግራም ለእሬቻና ለኦሮሞ ህዝብ ያለንን ክብር ለማሳየት ነው ብለዋል። ወትሮም የጉራጌ ማህበረሰብ ከኦሮሞ ማህበረሰብ ከፍተኛ የሆነ መስተጋበር ያለው ማህበረሰብ ነው። አንዱ ያላንዱ ህይወቱን ማሳለጥ የማይችልበት ደረጃ አንዱ ለአንዱ ቅመም የሆነ ማህበረሰብ ነው እና ስለዚህ ያንን ማህበረሰብ የበለጠ ሊያጋምድ የሚችል ወትሮም የተጋመደ ነው፣ ማንም ሊለየው በማይችል መልኩ የተጋመደ ማህበረሰብ ነው። ያንን መጋመዱ የበለጠ ሊያጠናክር በሚችል ደረጃ፣ እንደዚሁም በአገር ደረጃ ይህንን በዓል ከፍ ተብሎ የሚታይበት በኢኮቱሪዝሙ ላይ ትልቅ ፋይዳ ያለው በዓል እንደመሆኑ መጠን ያንንም ታሳቢ ባደረገ መንገድ ህብረ ብሔራዊ ብ ወንድማማችነታችን፣ እህትማማችነታችን የበለጠ ማላቅ በሚገባ ደረጃ ታሳቢ ተደርጎ የሚከበር በዓል ነው። አቶ ሙራድ አክለውም የኢሬቻ በዓልን ከኦሮሞ ወገኖቻ ጌታችን በጋራ ስናከብር ለጋራ ብልጽግና ለአብሮነት እንዲሁም ወንድማማችነትን ይበልጥ በሚያጎለብት መልኩ መሆኑንም አንስተዋል። በዓሉ የፍቅር በዓል ነው። በዓሉ የአብሮነት በዓል ነው። በዓሉ የወንድማማችነት የህትማማች በዓልነት በዓል ነውና እነዚህም ነገሮች ታሳቢ ያደረጉ ዝግጅቶች በማድረግ በኦሮምኛ ዘፈን የታጀበ በጉራጉኛ ዘፈን የታጀበ ሰዎቹን ዘና ፈታ እያደረግን የበለጠ አብሮነታችን ልናጎለብት በምንችልበት መንገድ አዘጋጅተን በዛ ደረጃ ላይ እየሸኘን ያለንበት ሁኔታ አለ። ያሲን አባቡልጉና ኮሎኔል ሪጃሎ ኡመር የጅማ ከተማ አባገዳዎች ናቸው። ኢሬቻ ጾታ፣ ሃይማኖት፣ እንዲሁም ዘር ሳይለይ የሚከበር በዓል መሆኑን ጠቅሰዋል። የጉራጌ ህዝብ ከኦሮሞ ህዝብ ጋር በጋብቻና በደም የተዛመደ ህዝብ ነው ያሉት አባገዳዎቹ፣ የወልቂጤ ከተማ አስተዳደር ላደረገላቸው አቀባበልም አመስግነዋል። በጋብቻ ተሳስረን በአንድ ላይ የምኖሩ ወንድማማቾች ለረጅም ዓመታት የኖርንበትና ስናልፍ መጠለያችን መቀመጫችን ማረፋችን የሆነ በየዓመቱ አቀባበል ሲያደርግልን ስለነበረ በራሴና በድማ ህዝብ ከልብ አመሰግናችኋለሁ። ሁሉም አንድ ነው። እግዚአብሔር ያኑራችሁ። አመት አመት ያደርሳችሁ። እንደዚሁ የዛሬ አመትን በሰላም የምንደርስ አላህ ያደርግ። ወጣት መሳይ ደሬሳና ናስር አባ ፊጣ የአባ ገዳ አባላት ሲሆኑ የኢሬቻ በዓል ወንድማማችነትና እህትማማችነትን የምናጠናክርበት በዓል መሆኑን በማንሳት የወልቂጤ ከተማ አስተዳደር ባደረገላቸው አቀባበልም መደሰታቸውን ገልጸዋል። የበዓሉ አከባበር ያ የኦሮሞ ብሔረሰብ አንዱ መገለጫው የሆነ የሬቻ በዓል ነው። በዓሉ በዋናነት የሚከበርበት ምክንያት የምስጋና በዓል ነው። የኦሮሞ ሕዝብ ከጨለማው ከድቅድቁ ጨለማ ከክረምት ወጥቶ ወደ ብራ የሚሸጋገርበት ወቅት ነው እና ይሄ ወቅት በመለወጡና በመሸጋገሩ ለአምላኩ ምስጋና የሚያቀርብበት በዓል ነው። ከድሮ የበለጠ የተለየ ነው። የአባ ግድብ የተመረቀበት እንደገና በኢትዮጵያ ታይቶ የማይታወቅ ነዳጅም የተከፈተ የተመረቀበት ነው። የአሁኑ እሬቻ ለኢትዮጵያ ህዝብ ግን ልዩ ነው። ለኦሮሞ ብቻ ሳይሆን ለሁሉም ለሞላ ኢትዮጵያ፣ ለጉራጌም፣ ለአማራም ለሁሉም በኢትዮጵያ ውስጥ ያለ ሁሉም ልዩ ስለሆነ እንኳን አብሬን ተደሰነ እንኳን አብሬን ደረስነ ይላለሆነ ኮሊደር ልማትን ጨምሮ በአዲስ አበባ እየተከናወኑ የልማት ስራዎች ለኢሬቻ በዓል ልዩ ድምቀት መሆናቸውን በሆራ ፊንፊኔ ኢሬቻ በዓል የታደሙ ተሳታፊዎች ተናገሩ። የሆራ ፊንፊኔ የኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ ባህላዊ ሴቱን በጠበቀ መልኩ በርካታ ህዝብ በተገኝበት በድምቀት እየተከበረ ይገኛል። ለኢትዮጵያ ዜና አገልግሎት አስተያየታቸውን የሰጡ የበዓሉ ታዳሚዎች እንዳሉት የዚህ ዓመት የኢሬቻ አከባበር አዲስ አበባ ከተማ በኮሪደር ልማት የተዋበችበት መሆኑ ልዩ ያደርገዋል ብለዋል። ምስጋና የሰላም የይቅርታ የአብሮነትና የወንድማማችነት እንዲሁም የህዝቦች አንድነትና ትስስር የበለጠ የሚጠናከርበት ነው ብለዋል። ሆራ ሀርሰዲ የኢሬቻ በዓል በቢሾፍቱ ኢሬቻ ለሀገር ማንሰራራ በሚል መሪ ሀሳብ ነገ ይከበራል። በዓሉን ተከትሎ የትራንስፖርት መስተጓጓል ችግር እንዳይፈጠር ከኦሮሚያ ትራንስፖርት ኤጀንሲ ከአዲስ አበባ ትራንስፖርት ቢሮና ከፓብሊክ ሰርቪስ እንዲሁም ከኢትዮ ጅቡቲ ባቡር ትራንስፖርት ጋር በመቀናጀት ዝግጅት ተደርጓል ተገልጿል። በተለይም ለሆራ ሀርሰዲ እሬቻ አከባበር ከአዲስ አበባ ወደ ቢሾፍቱ ለሚያቀኑ የበዓሉ ታዳሚዎች በመዲናዋ በመገኘት ስድስት መናኸሪያዎች በቂ የትራንስፖርት አገልግሎት ተዘጋጅቷልም ተብሏል። ኢሬቻ በምስራቅ አፍሪካ የህዝቦችን ግንኙነት የሚያጠናክር በዓል ነው ሲሉ የኡጋንዳ ዜጎች ገለጹም። በአዲስ አበባ የሆራ ፊንፊኔ ኢሬቻ በዓል በተለያዩ ስርዓቶች በደማቅ ሁኔታ ተከብሯል። የኡጋንዳ ዜጎች እንደተናገሩት በዓሉ የምስራቅ አፍሪካ ህዝቦች በማህበራዊና በኢኮኖሚያዊ እንዲሁም በቱሪስት ዘርፍ ትስስርን የሚያጎለብት ነው። ኡጋንዳዊው ሻሚ ቮልግ ኢሬቻ ሳከብር ለመጀመሪያ ጊዜ ነው ያሉ ሲሆን በበዓሉ የሚታዩ እምቅ ባህላዊ ትውፊቶች የተለያዩ አልባሳት እንዲሁም ህብረ ቀለም የሚታይበት ዜማ የሚደነቅ ነው ብለዋል። ከበዓሉ ጎን ለጎን አዲስ አበባ በከፍተኛ ፍጥነት በማደግ ላይ ያለች ከተማ መሆኗን እንደ ተመለከቱ ጠቅሰው ለሌሎች የቀጠናው ሀገራት ምሳሌ የሚሆኑ ልማቶች እየተተገበሩ መሆኑንም አብራርተዋል። ጆኤል ኦቨርተን በበኩላቸው በዓሉን በመታደማቸው የተሰማቸውን ደስታ ገልጸው በዓሉ የተለያዩ እምቅ ባህላዊ እሴት ያሉት ነው ብለዋል። በዓሉ የምስራቅ አፍሪካ ህዝቦችን ግንኙነት የሚያጎለብት በዓል መሆኑንም ተናግረዋል። በሌላ ዜና ለዜጎች ጠንካራ የጤና ስርዓት ግንባታን ተደራሽ ማድረግ ጤናማ ዜጋን ለመፍጠር የላቀ ድርሻ እንዳለው ተገለጸም። በማዕከላዊ ኢትዮጵያ ክልል ጤና ቢሮ የ2017 በጀት አመትና የ2018 ዓ.ም አመታዊ የጤና ጉባኤ በቡታጅራ ከተማ ተካሂዷል። አብዱል ሐፊዝ መሐመድ ተጨማሪውን ይዟል። በ2017 ባጀት ዓመት የጤናውን ዘርፍ ለማዘመን ትኩረት ተሰጥቶ በመሰራቱ በርካታ ለውጦች ማስመዝገብ መቻሉን ነው የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ የተናገሩት። የሰው ልጅ ጤናው ሲጠበቅ ሁለንተናዊ ብልጽግና ማረጋገጥ ይቻላል። ሀገር የተለመችውን ትልም እውን ለማድረግም ትልቅ ድልድይ ሆኖ ያገለግላል። በመሆኑም የክልላችን መንግስት ትኩረት ሰጥቶ ከሚያከናውናቸው ዋና ዋና ተግባራት አንዱ እና ዋነኛው ጉዳይ የጤና ስራን ሆኖ የአመራር ትኩረት ባለፉት ሁለት ዓመታት በመምራት በክልላችን ለጤናው ሴክተር ስራዎች ማንሰራረት መሰረት የተጣለበት ነበር ብሎ መውሰድ ይቻላል። በባጀት አመቱ በዘርፉ በርካታ ሞዴል ተግባራቶችን በመሰራቱ ህብረተሰቡን የጤና ተጠቃሚ ማድረግ እንደተቻለ ነው ኃላፊው የገለጹት። በ2017 በጀት ዓመት በጤናው ሴክተር ሞዴል የሚያስብሉትን በርካታ ተግባራት ሲያከናወኑ የቆየንበት ዓመት ነበር ብሎ መውሰድ ይቻላል። ለአብነት የጤና ኤክስቴንሽን ፌስቲቫል በማድረግ የጤና ኤክስቴንሽን ፕሮግራሙን ለማነቃቃት የተኬደበት ርቀት፣ የወረርሽን መከላከልና መቆጣጠር ስራም በልዩ ትኩረት በመምራት ወረርሽን በከፍተኛ ደረጃ የቀነሰበት ክልል ለመፍጠር የተደረገው ጥረት፣ የጤና ቁጥጥር ስርዓትን ለማሻሻል የተሰራ ስራ፣ ተላላፊ የሆኑ በሽታዎች ጫና ለመቀነስ የተደረጉ ጥረቶች፣ የጤና ጣቢያ ኃላፊዎች የአመራር ሚና መድረክ በጥቅሉ ከ11 በላይ ትልልቅ የንቅናቄ ሰነዶች አዘጋጅተን ተግባርተን የተገበርነውና እጅግ ጎላ ያሉ ውጤቶች ይታየበት ነበር። በበጀት አመቱ በመድኃኒትና ሕክምና ግብአት አቅርቦት ዘርፍም የሚታይ ለውጥ ማስመዝገብ መቻሉን ነው ኃላፊው የጠቆሙት። በጤናው መስክ የእናቶችና ህጻናት ሁኔታ ለማሻሻል ሰፊ ስራ በበጀት አመቱ ስንሰራ ቆይተናል። በተለይ የቤተሰብ እቅድ አገልግሎት ማሻሻል የእናቱ የቅድመ ወሊድ ክትትል ማሻሻል፣ የነፍሰ ጡር እናቶች ማቆያ ማስፋፋትና ደረጃቸውን ማሻሻል፣ ንጽህና የተጠበቀ የወሊድ አገልግሎት አፈጻጸም ማሻሻል፣ የህፃናት ክትባት ጥራትና ተደራሽነትን ማሻሻል ትኩረት ያደረጉ ስራዎች መስራታችን በመቻላችን በተጨባጭ ውጤቶች የታየበት እንደሆነ ማየት ይችላል። በእናቶችና ህጻናት ዘርፍም የጤናውን ተግባር ውጤታማ እንዲሆን በርካታ ስራዎች እንደተከናወኑ ነው የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ያስታወቁት። ሌላው በበጀት ዓመቱ የአመራር ትኩረት አግኝቶ እንዲመራ ከተደረጉ ተግባራት ውስጥ መድኃኒትና ህክምና ግብአት አቅርቦት አንዱ ሲሆን በመንግስት በአጋር አካላት በማህበረሰብ በባህል ሀብ ተሳትፎ ከዚህ አንጻር በርካታ የህክምና ግብአቶች ማሰባሰብና ለተቋማት ተደራሽ ማድረግ የቻልንበት አመት ነበር። ክልሉ ከተመሰረተ የለጋ እድሜ ያለው ቢሆንም በጤናው ዘርፍ የመጡ ለውጦች ነባሩ ክልል የሚሰራውን ተግባርና ውጤት ማስመዝገብ መቻሉ ነው የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል የቢሮ ኃላፊና የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን ያስታወቁት። ይሄ ክልል ከተመሰረተ ሁለተኛ አመቱ ነው። በዚህ ሁለት አመት ውስጥ በተለይ 2017 ላይ የጤና ስርዓቱን እንቀይር የሚል ግብ ይዘን በመሰረታዊ በሆኑ ጉዳዮች ላይ ተነጋግረን በርካታ ስራዎች ከእናንተ ጋር ስንሰራ ቆይተናል። እነዚህን ስራዎች ማስታወስ አለብን ነው። ቤዚካሊ እሱ ነው የመጀመሪያው። ይህንን ለምንድን ነው የምናደርገው? እንደምታውቁት ደሊቨረብል በሆኑ ኢንዲኬተሮች ላይ ሳይሆን ስርዓት ላይ ትኩረት እናድርግ የሚል ተግባብተን የጤና ኤክስቴንሽን ስርዓቱን ከተቀዛቀዘበት ለማንቃት ጠንካራ ስራ ሰርተናል። ያ ብቻ አይደለም የመጀመሪያ ጤና ክብካቢ ላይ የጤና ጣቢያ ኃላፊዎችን በጋራ መድረክ፣ የሆስፒታል ኃላፊዎችን በጋራ መድረክ ተከታታይ ፈጥረናል። የጤናውን ዘርፍ ከመሰረቱ ለውጥ ማምጣት የሚያስችል ገብ ተጥሎ እየተሰራ በመሆኑ የሚታይ ውጤት ማስመዝገብ እንደተቻለ ነው አቶ ማሞሽ የተናገሩት። ስለዚህ አንዱ ግባችን ከላይ የተንሳፈፈ ሳይሆን መሰረቱን ሊቀይር የሚችል ስርዓትን ገንባ በሚል ባለቤትነትን እናምጣ ነበር። ካስታወሳችሁ የመጀመሪያው ምዕራፍ ባለቤትነትን እናምጣ። አሁን ደግሞ እንጠያየቅ ነው። በሚሰሩ ስራዎች መጠያየቅ አለብን። ምክንያቱም ባለቤትነት ከተፈጠረ፣ ተሳትፎን ካሳደግን በዚህኛው ምዕራፍ ደግሞ እየተጠያየቅን መሄድ አለብን። ኃላፊነት የወሰደ ሰው ስራ እየሰራ መሄድ አለበት እና መደገፍ የሚገባንንም እየደገፍን መሄድ አለብን የሚል ነው። በባለፈው ባጀት አመት ከተመዘገቡት ጥንካሬዎች ባለፈ የታዩ ውስንነቶችን በመፍታትና በቀጣይ ባጀት አመት ውጤታማ ስራዎችን ለመከወን ቁርጠኛ መሆናቸውን ነው አቶ ማሙሽ ሁሴን የገለጹት። ጠንካራ ስራዎች የጋራ የምናደረግበት ነው አንዱ አላማ። ሁለተኛው ዓላማ በእነዚህ ውጤቶች በደንብ አይተን በቀጣይ ደግሞ ማሻሻል ያለብን ጉዳይ ላይ ትኩረት እናደርጋለን። በተለይ እንደምታውቁት የሰባት ዓመት ስትራቴጂክ እቅድ አቅደናል። ከዛ አንፃር በቀጣይ በውስንነቶች ላይ መግባባት ደርሰን ያንን የምንፈታበትን መንገድ በደንብ መግባባት ይጠይቃል ማለት ነው። ሁለት ቀናት የሚቆየው ጉባኤው በመጀመሪያ ቀን ውሎ ከክልል ከዞን ከልዩ ወረዳ ከወረዳና ከከተማ አስተዳደር ከሆስፒታሎችና ከጤና ጣቢያ የመጡ የጤናው ዘርፍ የስራ ኃላፊዎች በቀረበላቸው ሰነድ ላይ ውይይት ያደረጉ ሲሆን በነገው ዕለትም የክልሉ ርዕሰ መስተዳደር የጤና ሚኒስትር ተወካዮች በተገኙበት እንደሚቀጥል የወጣው መርሃ ግብር ያሳያል። ግብርናን ከኋላ ቀር የአመራር ዘይቤ በማላቀቅ አዘምኖ የሀገራችንን የምግብ ሉዓላዊነትን ለማረጋገጥ የእንስሳት ሀብት ልማትን ማዘመን እንደሚገባ ተገለጸም። የ2018 የዳልጋ ከብት ድሪ ማቀናጀት ወይም ሲንክሮናይዜሽን ማስጀመሪያ መርሃ ግብር በማዕከላዊ ኢትዮጵያ ክልል ግብርና ቢሮ እንስሳትና አሳ ሀብት ልማት ዘርፍ ሾኔ ከተማ ተጀምሯል። ፍሬህይወት ኡሽሌ ተጨማሪ አላት። ግብርናን ከኋላ ቀር የአመራረት ዘይቤ በማላቀቅ የኢትዮጵያን የምግብ ሉዓላዊነት አስጠብቆ ምርታማነትን ለማሳደግ የእንስሳትን ዘርፍ ማዘመን ትልቁ ስራ ነው። እንስሳት አርቢው ቀንድ ከመቁጠር ይልቅ የተሻሻሉ ዝርያዎችን በመጠቀም የወተት ምርታማነት እንዲጨምር ዘርፈ ብዙ ስራዎች እየተሰሩ ይገኛሉ። በማዕከላዊ ኢትዮጵያ ክልል ግብርና ቢሮ በእንስሳትና አሳ ሀብት ልማት ዘርፍ በተጀመረው የ2018 የዳልጋ ከብቶች ድሪ ማስጀመሪያ መርሃ ግብር ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ከዚህ ቀደም በተሰሩ ስራዎች ተጨባጭ ውጤቶች መገኘት መቻላቸውን ገልጸዋል። አርሶአደሮች፣ በእንስሳትና አሳ ሀብት ልማት ዘርፍ የተሰማሩ አርቢዎች፣ አልሚዎች ውጤት መቁጠር ጀምረዋል። በሀገራዊ ኢኮኖሚም ተስፋ የሚሰጥ አበርክቶ እየታየ ነው። ላብነትም በክልላችን ባለፉት ሶስት ዓመታት በተሰራው ዘርፈ ብዙ የእንስሳት ሀብት ልማት ዘርፉን የማዘመን ስራ በክልላችን ስምንት አነስተኛና መካከለኛ የወተት ማቀነባበሪያ ኢንዱስትሪዎችን በአርሶ አደሮች ባለቤትነት በክልላችን በሁሉም አካባቢ በሚባል ደረጃ እንግዲህ ከዚህ ቀደም ሾላ ማማ ለኛ ብርቅ ነበር፣ የሚመጣው ከአዲስ አበባ ነበር። አሁን ግን ሾላን ወይም ማማን ሃምበሪቾ ላይ በከምባታ ዞን ድራሜ ከተማ ማምረት ጀምረናል። በመርሃ ግብሩ ላይ ያገኘናቸው አርቢዎችም የተሻሻሉ የእንስሳት ዝርያዎችን በመጠቀምና ከዚህ ቀደም በተሰራው ተመሳሳይ የሆርሞን ማድራት ውጤት ማግኘት መቻላቸውን ነግረውናል። የዛሬ አመት እንደ አጋጣሚ መርፌ ይሰጣል የሚለውን ሰማሁኝ አመጣሁኝ። መርፌው ለእኔ ወደውን ነው የተቀየረው። ስለዚህ ጥሩ ጥጃ አግኝቻለሁኝ። ስለዚህ ይሄ ተሞክሮ ለኔ መጀመሪያና ከዚህ የተሻለ እንዲበዛ ለዛም ብዬ ዛሬ ሌላ ይዤ መጥቻለሁ። የእንስሳት ዝርያዎች ከመጀመሪያ ከወትሮ የተሻለ የተሻለ ወተት ምርታማነትን የወታወት አስተዋጽኦ የሚሰጠውን ዝርያ በመጠቀም እያረበው እየተጠቀም ካለበት ሁኔታዎች አሉ ቀብቶችን በሆርሞን በማድራት የተሻሻሉ ዝርያዎችን ለማግኘት የሚሰራው ስራ ከአስር አመታት ወዲህ በአካባቢው የተለመደ መሆኑን የጠቀሱት የሾኔ ከተማ አስተዳደር የእንስሳት ጤና ቡድን መሪ አቶ ለገሰ መንገሻ በዘንድሮ መርሃ ግብርም ለበርካታ አርቢዎች አገልግሎት ለመስጠት በሁሉም ዘርፍ መዘጋጀታቸውን ጠቅሰዋል። እንስሳትን በሆርሞን የማድራት ቴክኖሎጂ ማለት ነው። ይሄ ቴክኖሎጂ አስር አመት የቆየ ነው። በዚህ አካባቢ የተላመደ ነው። ይሄ አካባቢ ደግሞ ከመጠቀሙ አንጻር በጣም ፍላጎት ያደገበት ሁኔታ ያለበት ነው። ዘንድሮ ደግሞ ለየት ያለ ዝግጅት ያደረግንበትና ለዚህ በሆርሞን የማድራት ቴክኖሎጂ ሰው በጣም በነቅስ የተቀሰቀሰበት ሁሉም አመራር፣ ሁሉም ባለሙያ እንስሳትን የሚገባውን እንስሳት በተክለ ሰውነታቸው ጥሩ የሆኑና ለዚህ ለሲንክሮናይዜሽን መሆን የሚችሉ እንስሳትን በሳይንስ ተደግፎ በባለሙያ የተመለመለ እንስሳት እንዲመጣ በየ ማህበራዊ መሰረት ተዘጋጅቶ ነው የተሰበሰበው። የወተት ምርትና ምርታማነትን ለማሳደግ የእንስሳት ዝርያን ከማሻሻል ባሻገር በእንስሳት ጤናና የመኖ አቅርቦት ላይም በአመክሮ እንደሚሰራ የጠቀሱት የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ዘርፍ ኃላፊ አቶ እያሱ ተረፈ ናቸው። ወተት ምርትና ምርታማነት ለማሳደግ አንዱ የአካባቢ ዝርያን በአመጋገብ ጤናቸውን በመጠበቅ በአያያዝ ምርት የወተት ምርታማነትን ማሻሻል ይቻላል ማለት ነው። ሁለተኛ እነዚህ አገረሰብ ላሞችን ዝሪያቸውን በማሻሻል የወተት ምርታማነትን መጨመር ይቻላል። ሶ ለነዚህ ለሁለቱም ዋናው ለሎካሉም ለአካባቢ ዝሪያም ለዝሪያቸው ለተሻሻሉ ላሞችም ዋናው መኖ ነው። ሁለተኛው ጤናቸውን መጠበቅ ነው። ሶስተኛው አያያዛቸውን በክልል ደረጃ በተካሄደ የሲንክሮናይዜሽን መርሃ ግብር ብቻ ሳይሆን በቀጣይም በበርካታ አካባቢዎች ላይ የወተት ምርትን ለመጨመር በትኩረት እየተሰራ እንደሚገኝ ጠቅሰው በአካባቢው የተሻሻሉ የእንስሳት ዝርያዎችን መጠቀም ልምድ እየሆነ መምጣቱን የነገሩን የሀዲያ ዞን ግብርና መምሪያ ኃላፊ ዶክተር ሀብታሙ ታደሰ ናቸው። አሁን የተጀመረው የሲንክሮናይዜሽን መርሃ ግብር በቀጣይ በሁሉም አርቢዎች ዘንድ እንዲደርስ ግንዛቤን ለመፍጠር በሕዝብ ንቅናቄና በባለቤትነት ሊሰራ እንደሚገባ በአበክሮ ተጠቅሷል። የጎፋ ጋዜ ማስቀላ ማጠቃለያ የሆነው ጊያ ካንሶ ወይንም ገበያ ማቋረጥ ባህላዊ ክብረ በዓል በጎፋ ዞን ጋልማ ከተማ በድምቀት ተከብሯል። የበዓሉ አከባበር ይዘቱን ሳይለቅ እንዲለማና እንዲታወቅ ትኩረት ሰጥቶ እየሰራ እንደሚገኝ የዞኑ ባህልና ቱሪዝም መምሪያ አስታውቋል። ተጨማሪውን አይን ዓለም ሰለሞን ከሳውላ ቅርንጫፍ አድርሶናል። በጎፋ ዞን የዛላ ወረዳና ጋልማ ከተማ ህዝቦች የወንድማማችነትና የአብሮነት መገለጫ የሆነው ገበያን የማቋረጥ ወይም የጊያ ካንሶ ክብረ በዓል የጎፋ ዞን ከፍተኛ አመራሮች፣ የአካባቢው የባህል መሪዎች፣ የአገር ሽማግሌዎች፣ ወጣቶችና የተለያዩ የህብረተሰብ ክፍሎች በተገኙበት በጋልማ ከተማ በድምቀት ተከብረዋል። ጊያ ካንሶ አዳዲስ ሙሽሮች ደምቀው ገበያ የሚወጡበት ልጃገረዶችና ጎረምሳዎች የሚተያዩበትና ሎሚ በመወራወር መፈላለጋቸውን የሚገልጹበት የፈረስና የበቁሎ ግልቢያ የሚከናወንበት አዳዲስ የተሾሙ ራሻዎች፣ ብታንተዎችና ሁድጋዎች ተብለው የሚጠሩ ባህላዊ መሪዎች ለህዝቡ የሚተዋወቅበት በዓል ነው። የጋልማ ከተማ አስተዳደር ከንቲባ አቶ ያይቆብ ዘካርያስ የጊያ ካንሶ ክብረ በዓል የጎፋ ጋዘ ማስቃላ በዓል አንዱ አካል መሆኑን ተናግረው በዓሉ ዘርፈ ብዙ ሁነቶች የሚከናወኑበት ነው ብለዋል። ጊያ ካንሶ ማለት ህዝቡ መስቀሉን ስሸኝ በጋራ ሆነው ተነጋግረው ጨፍረው ገበያውን ሶስት ዙር ዞረው እስከ ቀጣይ ዓመት አንድ ሆነን መኖር አለብን የሚለውን ለማረጋገጥ ለማስረጃነት ሶስት ጊዜ ነው የሚዞሩት። በቅሎ ያዘው በቅሎን ይዘው ሌሎች እየጨፈሩ ይዞራሉ። ከዛ በኋላ መስቀል ሸኘን ይላል። ገበያው ላይ እነሱ ሲዞሩ በሶስት ወር ውስጥ የተጋቡ በልተው ጠጥተው እነኚህ ጥሩ በልቷል፣ ስለዚህ ጥሩ ተመግበው ወጥቷል ልጆች ብለው ሰው አፕሬሽየት ያደርጋል። ከዛ ውጪ ገና ለመታጨት የሚፈልጉ ካሉ ሎሚ እርስ በርስ ይወራወራሉ። በሰብ እነንሽ ከኋላ ሄዳለች ምናም ብሎ ኩርፊያ ምናምን የለም። በመስቀል ሽኝት የተጋባ ሰላማዊ ሰው ነው ተብሎ ይወሰዳል። በእኛ አካባቢ ነው። የዛላ ወረዳ ዋና አስተዳዳሪ አቶ አንበሴ ሀናና የግያ ካንሶ በዓል አዲሱ ዓመት የሰላም የፍቅር የበረከትና የወንድማማችነት እንዲሆን መልካም ምኞታቸውን የሚገልጹበት መሆኑን ጠቁመዋል። መስቀል በዓል እሳት ከወጣ በኋላ የመጀመሪያው ሳምንት ገበያ ነው የሚከበረው። ጊያካንሶ መጀመሪያ የሚገባው ባና ቀበሌ ነው። ሌሎች ቀበሌያት ደግሞ በዛ መልክ እየተከተሉ ይገባሉ። ስለዚህ ጊያካንሶ በየሰው እየጨፈረ እየተደሰተ የተጣሉት ታርቆ ከዚህ ገበያ የሚሄዱበት አብረው እየበሉ እየጠጡ የሚሄድበት በዓል ነው። ስለዚህ እሳቱ ከወጣ በኋላ የመጀመሪያ ገበያ ቀን የሚከበረበት በዓል ነው። ይሄ በዓል በጣም በድምቀት በወረዳችን በሁሉም ቀበሌ የሚሳተፍበት በዓል ነው የሚሆነው። የጎፋ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ኒክሰን ለማ በበኩላቸው ይህ በዓል ህዝቡ አንድነቱንና አብረነቱን አጠናክሮ የሚቀጥልበት በመሆኑ ይዘቱን ሳይለቅ እንዲለማና እንዲተዋወቅ መምሪያው ትኩረት ሰጥቶ እየሰራ እንደሚገኝ ተናግረዋል። ይህንን ጊያካንሶ ቱባ በዓል ደግሞ እንዳይጠፋ ለትውልድ እንዲተላለፍ የመስቀል ኤክስቴንሽን እንደሆነ መስቀል የሚያልቀው በዚህ በጊያ ካንሶ ስለሆነ ጥሩ ባህል ጥሩ እሴት ስለሆነ ወጣቶች የተጫጩ ወጣቶች የሚተዋወቁበት ለህዝብ ራሳቸውን የሚያሳዩበት፣ የተጣሉ የሚታረቁበት ይሄ ታላቅ እሴት ስለሆነ ይህንን የማክበር የመጠበቅ የማልማት የማስተዋወቅ ከፍተኛ ኃላፊነት ይጠበቅብናል ብዬ አስባለሁ። በመርሃ ግብሩ ላይ የተገኙት የጎፋ ዞን ዋና አስተዳዳሪ ተወካይና የፍትህ መምሪያ ኃላፊ አቶ ደመላሽ ብላት በዓሉን ስናከብር አንድነታችንንና አብሮነታችንን ይበልጥ ማጠናከር አለብን ስሉ መልእክታቸውን አስተላልፈዋል። የወረዳንና የከተማ ከንትባል ልማት ለማሳደግ ይሄንን ኃይል፣ ይሄን ፍቅር፣ ይሄን ጉልበት እንድጠቀም አባቶች፣ ወጣቶች፣ ሴቶች፣ አመራሮች፣ እሄንን እንደ ልዩ ኩነት መጠቀም መቻል አለብን። የሚኪሪቾ አባላት የንግስና ዘውድ መቀመጫ በቅርብ እንዲጎበኝ በተደረገው ስነ ስርአት የካፋ ነገስታት ዘውድና መቀመጫ ሽኝት እንደ ተደረገ የዞኑ አስተዳደር ገለጸም። የነገስታቱ የንግስና ዘውድና መቀመጫ ለካፊቾ ዘመን መለወጫ ማሽቃሮ ወደ ስፍራው ተመልሶ ሲጎበኝ ቆይቶ በክብር ወደ አዲስ አበባ ተመልሷል። ትግስቱ ጴጥሮስ ከቦንጋ ቅርንጫፍ ተጨማሪውን አድርሶናል። የነገስታቱ የንግስና ዘውድና መቀመጫ ለካፈቾ ዘመን መለወጫ ማሽቃሩ ወደ ስፍራው ተመልሶ ሲጎበኝ ቆይቶ በክብር ወደ አዲስ አበባ ተሸኝቷል። በሽኝት መርሃ ግብሩ ላይ ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም ከነገስታቱ የንግስና ዘውድና መቀመጫ ጋር በአንድነት የዘንድሮን የካፈቾ ዘመን መለወጫ በዓል ማሽቃሮን በድምቀት ማክበራችን ልዩ ያደርገዋል ብለዋልም። በቀጣይ ሌሎችም ቅርሶች ከያሉበት እንዲሰበሰቡና ታሪክ እንዲዘከርባቸው የማድረግ ተግባር ተጠናክሮ ይቀጥላል ነው ያሉትም። ወጡ የሚባሉት በጣም ብዙዎች ናቸው። ለምሳሌ ከዚህ ከበርጩማ ስንነሳ በርጩማው የንጉሱ መቀመጫ ዙፋን አይደለም የሚሉ አሉ። ይሄ አንዳንድ ጊዜ ለረፍት ጊዜ የሚቀመጡበት ነው ዋናው የወርቅ ምናምን ነገር ያለበት ዙፋን ስቲል አልተገኘም የሚለው አለ በጣም በርካታ ቅርሶች አሉ የሚል ነገር አለ ወደፊት ምናልባት የምናዋቅረው ኮሚቴ የተለያዩ ጥናቶችን አድርጎ ይህን መነሻ ይዞ ሊያጠና የሚችልበትን የማሰባሰብ ተግባሩን ከተለያዩ አካላት ጋር መገናኘት የሚችልበት ሁኔታ ማመቻቸት የዚህ ትውልድ ታሪካዊ ሀላፊነት ይሆናል ማለት ነው ቅርሶቹ ተመልሰው እንዲጎበኝ ከማድረግ አኳያ የተቀናጀ ስራ በመሰራቱ መደሰታቸውን አቶ እንዳሻው ተናግረዋል። አዲስ አበባ ዩኒቨርሲቲም ከ62 ዓመት በላይ ይህን ቅርስ በአግባቡ ጠብቆ በክብር በመስታወት አስታርጉ በፍሬም የከፋ ንጉሥ ቅርስ የሚል አስቀምጦ ነው የሚጎበኘው እና ስለዚህ በውላችን መሰረት ያው ከኛ ጋር የቅርስ ባለሙያዎች ይምዚ ያሉ እነሱንም ብታመሰግኑ አቶ እንዳሻው አያይዘውም የንግስና ዘውድና መቀመጫ በስፍራው እንዲጎበኝ ያደረጉ አካላትን አመስግነዋል። የንግስና ዘውድና መቀመጫ ታሪካዊ ይዘታቸውን በሚዘክር መልኩ በካፋ ሻቶዎች ውዳሴ የክብር ሽኝት ተደርጎለታል። የካፋ ነገስታት የንግስና ዘውድና መቀመጫ ካለበት ስፍራ በቦንጋ ከተማ መጥቶ መጎብኘቱ የአሁኑ ትውልድ የነበረውን ታሪክ በተጨባጭ እንዲገነዘብ አስተዋጽኦ የጎላ መሆኑን የገለጹት ደግሞ የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ ናቸው። በወቅቱ የነበረው ነገር ዛሬ መጥቶ በፊቱ በአይኑ በማየቱ እዛኔ የነበሩት ትውልድ ዛሬ የሉ የልጅ ልጆች ናቸው። አሁን ያሉት የልጅ ልጅ አያቱን ታሪክ በአይኑ ዛሬ ሲያይ፣ ሲነገር የነበረውን ዛሬ በአካል ሲያይ ለህዝቡ የተሰማው ደስታ እጅግ በጣም ከፍተኛ ነው። በአጠቃላይ ህዝቡ ውስጥ ከፍተኛ ተስፋ፣ ደስታ ታሪኩን ሲያውቅ ማንነቱ በዚህ ልክ ከፍ ያለ እንደሆነ ሲያውቅ አጠቃላይ ህዝብ ውስጥ የተፈጠረው ስሜት በጣም ትልቅ ነው። ከዚህ ቀደም በነበሩ ስርዓቶች ከሀገር ተወስዶ በንጉሥ ቀዳማዊ ኃይለሥላሴ ዘመነ መንግሥት ወደ ሀገር ተመልሶ የሀገር ቅርስ ሆኗል ያሉት አቶ አጥናፉም ለሌላው ዓለም ማንነታችንን ከማስተዋወቅ አንጻር አበርክቶ የላቀ ነው ብለዋል። ዓለም አቀፍ ሰዎች የሚጎበኙበት እንዲሆን ይመለሳል። የሚመለስበት አግባብ ደግሞ ፖዘቲቭሊ ነው የምናየው። እዚህ ቢኖር ያው ጥቂት ሰዎች ናቸው የሚያዩት። ነገር ግን እዛ መሄዱ ደግሞ ከፋን ለአለም ነው የሚያስተዋውቀው። ከአለም የሚመጡ ህዝብ በአጠቃላይ የሚመለከቱበት፣ የከፋን ታሪክ የሚያዩበት፣ ቅርሱን ሲያዩ ቀጥታ ከፋ ከከፋ ጋር ያለውን ታሪክ የሚያጠኑበት፣ ማየት ብቻም ሳይሆን ወደ ኋላ ተመልሶ ምን አይነት መንግስት እንደነበረ ጥናት የሚያደርጉበት ስለሆነ ወደዛ መሄዱን ብዙም ተቃውሞ የለንም፣ ደስተኞች ነን። ከጉብኝት በኋላ ቅርሶቹ ወደ ቀደመ ስፍራቸው እንዲመለሱ መደረጉም የግንኙነት አግባቡን የሚያጠናክር እንደሆነም ገልጸዋል። ከሚክሬቾ አባላት መካከል አቶ አድማሶ አቱሞ እንደገለጹት የካፋ ነገስታት የንግስና ዘውድና መቀመጫው በቅርበት እንዲጎበኝ ያደረጉ አካላትን በካፋ ሚክሬቾ ስም አመስግነዋል። ተመልካቾች ከደቡብ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች በዚሁ በቃን። ናጃይባ ውስማን ከመላይ ስርጭት ባለሙያዎች ጋር በጋራ ቆይታ አደረግን። መልካም ቀን እንዲሆንላችሁ ተመኘን።